ተለያየ በግ አይደለም። ብዙ ነገር ይገባታል አብርሽዬ እ አብርሽዬ ብዙ ነገር ይገባታል ጠንበለል እ እ እንዳንተው እንግዲህ ወንድም ልጅ የሚሆን ጠንበለሉ ልባርጋ ሰጠችህ እኮ አይደል? አረንዱ ደስ ሲሉ ዛሬ ማውናት በስመ አብ ወኝ ወኝ ነው ቪዲዮ ራሱ የሚለው ፈገግተዋ፣ ግን ሩታዬ በስመ አብ እናንተ ሰው እኮ ሲወልድ ሲያረግስ ዲስ ያረግስ ፍርፍር ፍርፍር ፍርፍር ምናምን ነገር ይላል። ናንተ ሩታይ፣ ወይኔ ምንም እኮ የወለደች አትመስልም። ደስ ስትለቅል ጥፍጥፍ ነው አበቃ። ሆንም ለነገሩ ልጅ አይደለች አይፈረድባትም። ልጅ ናት እኮ ገና የኔ እናት እና ለልጇ እንዴት እንሰፍሰፍ እንደምትል የኔ ቆኞ የኔም ልጅ እኮ ነው ይላል። አብርሽ ደግሞ የኔም ልጅ እኮ ነው ያንቺ ብቻ መሰለሽ እንደ ይላታል። ብቻ ደስ የሚል ቪዲዮ ነው ዛሬ። ቪዲዮአቸውን አይቼ አልጠገብኩትም እውነት ለመናገር ደስ የሚል ቆይታ ነበራቸው። እውነት ደስ ትላላቸው። እኛም እንደዚህ ስትሆኑልን ነው ደስ የሚልን። ከዚህ በኋላ ምንም የሚለያችው ነገር አይኖርም። አንዲ ናችሁ እውነት ለመናገር ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሀሳብ ሐሳብ አስተያየታችሁ እንድትሰጡ በአክብሮት በተተናጋ ብዣችኋለሁ። አሁንም እንግዲህ በተለመደው አዲስ ቪዲዮ ብቅ ብዬላችኋለሁ። ይሄን ፈገግታ እንዴት አያችሁትን? እንዴት ነው ይሄ ፈገግታ? እንዴት ደስ ይላል። በስማም ሆነ እኔ አብርሽ እና ሩታዬ ወልዳችሁ ደግሞ ደሞ እንደዛ ሀይት ስላየናችሁ በጣም ደስ ብሎኛ ለእውነተኛ ፍቅር ማለት እንዲናንተ ነው እውነት ለመናገር እና ደስ ትላላችሁ ለፍሬ ስለበቃችሁ እውነት ለመናገር በጣም በጣም ደስ ነው የሚለው። በሚዲያ በቃ እውነት ከሌሎችም አሉ እውነት ለመናገር ግን ደሞ እነሱ ይሄንን ክብር አሳይተውናል እና በጣም ደስ ይላል። ሩታዬ ለልጆ ያላል ነገር ወይኔ እኔ ልጅ እኮ ነው ይላል። አብርሽ አንቺ ብቻ እኮ አይደለም ማለት እኔም እኮ ሳትሳለት አለው። እንዴ እኔም እኮ ብዙ መከራ አይቻሉ ይሄን ልጅ ለማምጣት አላለም ወይ አብርሽ። ዛሬ አሳክ ይማርያምን እንደው ቀልድኝ ይሆንክ ልጅ እንደው የኔ አባት አብርሽ እኮ ግን አንዳንዴ የዋህ እኮ ነው እናንተ። እውነት የዋህ ነው። እንዴት ተረዳሁ ከሆነ በጣም አብርሽ የዋህነት አለበት የዋህ ነው የሚያወራው የሚናገረው ገና ልጅነቱን አልጨረሰ መሰለኝ። ልጅነትን ጨርስ እንጂ አብርሽ፣ ምን ነው ልጅነቱን አልጨረስክ መሰለኝ። እና ልጅነትን ጨርስ አባቴ ማለት ነው። እና የእውነት ስነብራችሁ በጣም የተገረምኩት እኔ፣ ደስ የሚል ቪዲዮ ነው ዛሬ። ደግሞ የእህቷ ፈገግታ በስማ ብቻ። የእህቷ ብቻ አይደለም ውዶች፣ የሩታ እናት በጣም ምርጥናት ናት። በመድሃን እኔ ትናንትና ነው ያየሁት በተለይ በቤቷ፣ እና የሩታ እናቷ በመድሃኒዓለም በጣም ምርጥ እናት ናት። ፈገግታዋ ብቻ ይበቃል። እውነት ስነግራችሁ እኔ እውነት ሰው ቤት ወይም ደግሞ ሆነ በቃ ጓደኛም የሴት ጓደኛም ኑሮኝ ራሱ ማለት ነው እንዲ ፈገግ ካላለችልኝ ውስጧ ጥሩ ቢሆን እንኳን ውስጤ ደስ አይለውም። ለሰው ልጅ ፈገግታ ደስ ይላል። ማርያምን እና የሩታና ትናንትና ስብስብ ብለው ሲገቡ ፈገግታዋ እንዴት ደስ እንዲያለኝ፣ በጣም ነው ፈገግታዋ ደስ ያለኝ። ለሰው ልጅ ባትበሉ እንኳ ባጠጡ እንኳ የምበሉት የምጠጡት እንኳ ባይሰጧቸው የሰው ልጅ ፈገግ ካለ ሳቁን ካያችሁ ምንም አይስጧችሁ ደስ ይላል። ነት ፊቱ ከፍፍቱ ፊቱ የሚባል ነገር አለና፣ ትናንትና የሩታና ትብስ ምን ደስ እንዲያለችኝ፣ ማርያምን እና ደስ ብሎኛ ይቻቸዋለሁ ትናንትና ራሱ። ዛሬ ደግሞ በጉን እየገተተ ይዞ ሄደ። ይገባታል የኔ እናት፣ በደንብ አርሳት የመጀመሪያ የወንድ ልጅ የሰጠችህን እንቁ ሴት አይደለች፣ ይገባታል። ብዙ ነገር ይገባታል። እሱንም ደግሞ ቀስ ቀስ እያረክት ታደረግላት አለ አስባለሁ ማለት ነው። የማይቀር ነው ይሄ የልጅህ እናት አይደለች። ወንድ ልጅን የመሰለ ልጅ ዱብ አድርጋ ሰጠችህ አይደለ? አይዋ። ስለዚህ አንተ ደግሞ በደንብ ትንከባከባታለህ ብዬ ተስፋ አረጋለች። ይመቻችሁ አብርሽና ሮታዬ። እውነት ለመናገር ደግሞ ነገ ደግሞ ተሶስት ወይም ከአራት ወር ወይ በኋላ ወደ ቤቷ ተመልሳ እንደምትገባ ባለሙሉ ተስፋ ነኝ ሩታዬ። ይሄ ደግሞ የማይቀር ነገር ነው። እውነት ለመናገር ምክንያቱም ትናንትና አይታችኋል። የአብርሽንም እናት አንድ ተሰባስበው ነው ሁሉንም ነገር ያሳለፉትና እርግጠኛ ነኝ፣ ባለሙሉም ተስፋ ነኝ አንድ እንደሚሆኑልን ብዬ አስባለሁ። ብቻ ምን ልበላችሁ ደስ ብሎኛል። ዛሬ በተለይ ቪዲዮ በጣም ውኝ ውኝ ነው የሚለውና ቪዲዮአቸው የፍቅር የፍቅር ፍቅር ነው። ዛሬ በጣም ደስ ለማንኛውም የሚመቻቸው አብርሺና ሩታ፣ እውነት እንዲያው እናንተ ደስ ትላላችሁ። እውነት የኛ ዘና የምታደርጉን ነገር ማለት ነው። እውነት አብርሺና ሩታ፣ እኔ የምን ልበላችሁ ብቻ ደስ ይላሉ። እኔ ዛሬ በጣም ነው ደግሞ የበለጠ ደስ ያሉኝ ማለት ነው። ያየሁት ነገር አስደስቶኛል። የሩታሃት ደግሞ በተለይ ፈገግታው እንዴት ደስ እንደሚል በስመ አብ

ፍቅራችሁ ምር ይበልላችሁ። ዛሬ ደግሞ ሳሚኝ ሳሚኝ ስትባባሉ ደግሞ ማይገር በጣም ማንኛውም ውዶች እዬ ዛሬ ባብርሺ እና በሩታ ነው ብቀልበት ማለት ነው። በሌላ ቪዲዮ ደግሞ እንከሰታለን። ሀሳብ አስተያየታችሁን ስጡ እስኪ ባብርሺ በሩታ እዬ ዛሬ ያያችሁትን ማለት ነው ያያችሁትን፣ ምን ተረዳችሁ? ተግንባራቸው ምን አነበባችሁ ምናነበባችሁ ምን ትምህርት ወሰዳያችሁ? ምን ነበባችሁ ተግንባራቸው? ዛ ከአብረሽና ከሮታ ሳብ ሰሺ ዝም አልላቸሁ። ሳብ መስጠት አለባቸሁ። እኔ ያነበብኩትን አንብብ ያለው ነት ለምናቸ። እናንተ ደግሞ ያነበባችሁትን ጸፉ ኮሚኒቲ ላይና ደስ ትላላችሁ። አብረሽና ሮ ነገ ደግሞ አንድ የምትሆኑበት መንገድ ይኖራል። በእርግጥ አሁን አንድ ናቸሁ። ከቤተሰባት ተወጡ አይሆንም እንኳ ቢባል ሁሉም ያስታርቋችኋል ብዬ ተስፋ ማለት እውነት ለመናገር ለምንናገር ያው ቤተሰብ አንድ ስለሆነ አሁን ላይ እንድትታረቁ ባለሙሉ ተስፋ ነኝ ማለት ነው። እና ወደች ይሄ ይሄ ለማለት ነው ብቅ ያልኩት። እወዳችኋለሁ፣ አከብራችኋለሁ። አብሬያችሁ የነበርኩ አቢ ነበርኩኝ። በሌላ ቪዲዮ እስከምንገናኝ ሰላም፣ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። እንግዲህ ዛሬ ሌላም ቪዲዮዎች አሉ፣ ዘና ዘና የሚያረጉ የሚያስቁ መቼም፣ ያው ሚዲያው እኮ አንዳንዴ በስማ ጉር ነው፣ ጉር ነው ብሏል፣ ጉር ነው ሚዲያው። አንዳንዴ ይገርመኛል። አንዴት ሲነሳበት ሲነሳበት፣ አንዳንዴ እንዴ ነው እና ለማንኛውም፣ ሁሉንም ነገር አብረንም እና ይሆናል። እስከዛ ሰላማችሁ ብዝዝዝዝት ይበልባላችሁበት አለም ዳርቻ ሁሉ ፈጣሪ ይጠብቃችሁ። ስለምታበረታቱኝ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። አይ ባይ ባይ። ደህና እምሹልኝ።